ሰላም ደና ስትልን አርባይ ተመልካቾቻችን ህዳር አንድ 1 2018 ዓ.ም እለታዊ መረጃዎችና ዘገባዎችን እየመጣቻለሁ መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያስኳቸው መረጃዎች መካከል ከፍተኛ ወታደራዊ አዛዦች ጄኔራሎችና ኮሎኔሎች በቁጥጥር ስር ውለዋል የሚለውን ጨምሮ እንደዚሁም ደግሞ ወታደራዊ አዲስ መመሪያ ተላልፈዋል የሚለውን ከግንባር መረጃዎች እንደተለመደው በቅደም ተከተል ወደ እናንተ የማደርሳችሁ ይሆናል። ከዚህ ባሻገር ብልጽግና ለድጋፍ የጠራው ሰልፍ ወደ ተቃውሞ ተቀይሮ በጸጥታ ኃይል እንዲበተን ተደርጓል ከሚለው ጋር በተያያዘም እንደዚሁ የፖለቲካ ድጋፍና ሌሎች መረጃዎችን በተመለከተ በዚህ ሰዓት መቅደም ተከተል ወደ እናንተ መረጃዎችን የማደርስ ሲሆናል፣ እየተከታተላችሁ አብራችሁን እንድትቆዩ ነው በአክሮት የምጋብዛችሁ። እናንተም እየተከታተላችሁ አብራችሁን ስትቆዩ ሀሳብ አስታይ ቢኖራችሁ ጥቆማ ዜና ጂሜይል ዶት ኮም ላይ ልትልኩሌ ትችላላችሁ። ከዚህ ባሻገር እንደዚሁ ዛሬ የተሰጡ መግለጫዎችም አሉ። እነሱንና ተባባሪ መረጃዎችን ማሳያዎችንም ጭምር በማቅረብ እንደዚሁ የሌሎች መረጃዎችንም ወደ እናንተ የማደርስ ይሆናል። እናንተ የሚጠበቅባቸው አብራችሁ መቆየት ብቻ ነው። በአስቸኳይ የማይለቀቁ ከሆነ እንደዚሁ ቅድመ ሁኔታ ተቀምጧል። በባህር ዳር እንደዚሁ ሰልፍ ወይም ደግሞ የስራ ማቆም አድማ ሊጠራ እንደሆነ የሚገልጽ መረጃም እንደዚሁ ይዣለሁ። እነዚህና ሌሎች መረጃዎችን ከፖለቲካ ከወታደራዊ፣ ከዲፕሎማሲያዊ እየተከታተላቸው አብራችን ቆዩ። ኢኮኖሚያዊ ማህበራዊ መረጃዎችንም እንደዚሁ ወደ እናንተ የማደርስ ይሆናል። ጥቆማ ዜና ጂሜል ዶት ኮም የእናንተ አስተያየት መቀበያ የኢሜይል አድራሻ ነው። የአፋር ነፃ አውጪ ግንባር በኤርትራ መቀመጫውን አድርጎ ብልጽግናን እየታገለ የሚገኘው ግንባር መግለጫ ሰጥቷል። ከዚህ ጋር በተያያዘም እንደዚሁ በዚህ ሰዓት የማደርሳችሁ መረጃ ይኖራል። እየተከታተላችሁ እናንተ አብራችሁ መቆየት ነው የሚጠበቅባችሁ። ሀሳብ አስተያየት ቢኖራችሁ ታደርሱ ትችላላችሁ። በርከቶቻችሁ እንግዲህ ሀሳብ አስተያየቶችን እያደረሳችሁ ነው። ካደረሳችሁ አስተያየቶች መካከል እንደዚሁ እንግዲህ ለምንድን ነው ብልጽግናና እድገት የማትዘግቡት የሚል የብልጽግና ደጋፊዎች አስተያየቶችን ተመልክቻለሁ። አገሪቱ ያለችበት ሁኔታ እንደውም የመንግስት ሚዲያዎች በአገሪቱ ያለውን ግፍና ሰቆቃ ሳይመለከቱ አዲስ አበባ ውስጥ ያለ የመሀል ሀገር የኮሪደር ልማት ብቻ በመዘገብ እየተወቀሱ ባሉበት ሰዓት ሌሎችን አማራጭ የሆኑ ሚዲያዎችን ወደ እንደዚህ አታደርጉ ብሎ ለማስገደድ የሚደረገው ሙከራ ሚዲያ ፈና ተደርጎ ሊታይ ይችላል። እንዳስተያየት ግን መልካም ነገር ስሩ። መልካም ነገር ለመዘገብ ፋናም ኢትዮጵያ ቴሌቪዥንም ሌሎቹም አያንሱም። ስለዚህ እነሱ ይዘግባሉ። ሌላውን ደግሞ እንግዲህ የሚታየውን ለህዝብ ድምጽ ልክ እንኳ በአግባቡ ልክ የግል ሚዲያዎች ኃላፊነታቸውን እየተወጡ እንኳ ነው ብሎ ማለት አይቻልም። በኢትዮጵያ ውስጥ ካለው አጠቃላይ የድምፅ አልባዎች ድምጽ አንጻር በበቂ ሁኔታ ሁን ሚዲያዎች እየሰሩ አይደለም የሚለው ነው የሚያስወቅሰው። ይሄኛው አይደለም። ለማንኛውም አስተያየት እንደተመለከትኩት ያው ሌሎቻቸውን ብዙ አስተያየት ስትመላለሱበት ስለነበረ ነው። አብይ አህመድን ማዋከብ የዘወትር ስራችሁ ሆኗል ይላል ሌላው አስተያየት ሰጭ የብልጽግና ነው። ይህም እንግዲህ አብይ አህመድ ነው ኢትዮጵያና ኢትዮጵያን እያዋከበ ያለው የሚል ምላሽ ነው። እዚህ ላይም የሚያስፈልገው፣ ከዛ ውጭ አንድ አድማጅ ተመልካች እየላከልኝን ጽሁፍ አቀርብላችኋለሁ። ምናልባት ጽሁፉ ላይ ከጽሁፉን ከማቅረቢያ በፊት አንድ ቦታ ጠርቼ ይሄ ቦታ በየት ክልል ይገኛል ብዬ በጠይቅ ሁላችሁም ያው መልሳችሁ እንግዲህ በምታውቁት ልክ ይሆናል። ለመሆኑ መራህ ቤቴ የሚባለው አውራጃ የድሮ የአሁኑ መራህ ቤቴ ወረዳ አለም ከተማ የት ክልል ነው የሚገኘው? ትግራይ ክልል ነው የሚገኘው? አፋር ክልል ነው የሚገኘው? ወይስ ደግሞ አማራ ክልል? ወይስ ደግሞ ኦሮሚያ ክልል ነው የሚገኘው? ይህንን እንግዲህ ከአሁን በፊት ይሄ ገጠመኝ፣ አንድ ወደ ቢሮ የሄደች የቅርብ ዘመዱ የገጠማትን የጻፈልኝ አድማጭ ተመልካች አዲስ አበባ ጨምሮ ደብረ ብርሃን ወሎና፣ ሌሎች አካባቢዎችን በተለያዩ የመንግስት ተቋማት ውስጥ ባሉ ማህደሮች ውስጥ የኦሮሚያ ክልል አካል አድርጎ የማቅረቡን የሚያሳይ ነው። ይሄ እንግዲህ የደረሰኝ ጽሁፍ ወደ እናንተ የማቀርበው ይሆናል። እናንተም ከዚህ ጋር በተያያዘ ሀሳብ አስተያየቶቻችሁን ልታደርሱ ችላላችሁ። እንደ ቀላል የሚታይ መረጃ አይደለም። በሌ ሰላም ነው ሆይ፣ ያለፉት ሶስት ወራት ቤተሰብ ለመጠየቅ አዲስ አበባ ነበርኩ ያሳለፍኩት። አሁን ተመልሼ ወደ ውጭ ሀገር ሄጃለሁ ይላል አዲስ አበባ በነበርኩበት ጊዜ አንዲት የቅርብ ቤተሰቤ ያጫወተችኝን ልንገርህ ይላል እንግዲህ በዚህ የገጠመውን ማለት ነው በኦሮሞ የፖለቲካና የቢሮክራሲ ኤሊቶች ምን አይነት ሸፍጥ እየተደረገ እንደሆነ ምን ያህል ውስብስብ እንደሆነና ለሌሎቹም ግንዛቤ ቢሰጥና ሌላውን ቢያደምጠው በሚል እንደወረደ ታሪኩን ላድርስህ ይላል የአጎቴ ልጅ እንዳጫወተች ዲያስፖራ እህቱ ለረፍት አዲስ አበባ ትመጣና የሎ ካርድ ወይም ደግሞ ቢጫ ካርድ የሚባለው እንግዲህ የቢጫ ወባ ክትባል ለማውጣት ማመልከቻ አስገብታ ከ14 ዓመት በፊት ከዚህ ዓለም በሞት ስለተለየው ወላጅ አባቷ መረጃ ትጠይቃለች። እሷም የአባቷ የትውልድ ቦታው በአማራ ክልል ሰሜን ሸዋ ዞን መራቤቴ እንደሆነ ትናገራለች። ቢሮ ውስጥ ነው ግን የሚያስተናግዳት ሰራተኛ እህቴ ተሳስተሻል። የአባትሽ የትውልድ ቦታ አንቺ እንዳልሽው አማራ ክልል አይደለም። መራቤቴ ቢሆንም በዚህ በኮምፒውተር ዳታ ላይ የሚያሳየኝ ግን መራቤቴ በኦሮሚያ ክልል ግዛት ውስጥ መሆኑን ነው። አባትሽም ኦሮሞ መሆናቸውን አንቺም ያው ኦሮሞ ነሽ ይላታል። እሷም ይሄኔ ወንድሜ፣ እኔ የማውቀው መራቤቴ አማራ ክልል መሆኑን ነው አባቴም ያባቴ ወገኖችም አማራዎች ናቸው የሚል ምላሽ ትሰጣለች። ምን ነው የሌለብኝን ማንነት ለምን ለአባቴ ለእኔም ይህንን ይሰጠናል? አስተካክልኝ ትለዋለች። እሱም እኔ ይህንን ለማድረግ አልችልም ስልጣኑም የለኝም ይላታል። እሷም ታዲያ ማን ነው ሊያስተካክልኝ የሚችለው ብላ አስጠይቀው? ይሄ ዳታ የምናገኘው ብሔራዊ ስታቲስቲክስ ባለስልጣን ነው። እሱም ቢሆን ዳታውን ማስተካከል አይችሉም። ዳታው የተሰበሰበው በህዝብና ቤት ቆጠራ ነው ይላታል። እሷም ታዲያ ኔ እንግዲህ አማራዋን በግድ ኦሮሞኖች እንዴት ይባላለሁ በሚል ስትለው የኔህት የኦሮሞ ኮ አያሳፍርም፣ ከፈለግሽ የካርዱን ሰርቸ ልስጥሽ፣ ካርዱ ላይ ብሄር ስለማይገልጽ ይህንን ያህል የሚያስጨንቅሽ ጉዳይ አይደለም ብሎ ሲቆጣት እንግዲህ ረዘም ያለ ታሪክ ነው ሲቆጣት ካርዱን ከማጣ ብላ ካርዱን ይዛ ሄደች። እንግዲህ ታሪኩ ከዚህ እንደተረዳው ምን እየተሰራ ነው በቢሮዎች የሚለውን የሚያሳይ ነው። ረዘም ያለ ታሪክ ነው። ካሁን በፊትም እንግዲህ እነ ኮሎኔል ገመቹ አያና በሚዲያዎች ቀርበው ያው ደብረ ብርሃን ኦሮሞ ነው፣ አዲስ አበባ ኦሮሞ ነው ሲሉ ነበር። በአጋጣሚ አውቀዋለሁ፣ እስር ቤትም አብረን ነበር። እንደዚህ አይነት ሰዎች አሁን የመንግስት መዋቅሩን ተጠቅመው የዲሞግራፊ የቦታዎችን ካርታዎችን ምን እያደረጉ ነው። አሁን ሰሞኑን ድሬዳዋን በተመለከተ አብይ አህመድ በፓርላማ የተናገረው ንግግር መራ ቤቴ ደግሞ በዳታ ውስጥ የት ላይ እንዳለ ይሄው እንግዲህ ተገልጋዮች ይሄ ነው እየገጠማቸው። ያው እንግዲህ ቀላል የሚባል የመዋጥ የመሰልቀጥ የመስፋፋት ሁሉንም የእኔ ማለት ጉዳይ እንዳልሆነ የሚያሳይ ነው። ገጠመኞች ካላችሁ በዚህ ዙሪያ መረጃ ልታደርሱ ትችላላችሁ። በነገራችን ላይ በዚህ በኩልም እንደዚሁ ሁለት ከተሞች ላይ የአማራ ተወላጆችንና እንዲሁም ደግሞ ሻሸመኔ ራስ ተፈሪያን ተብለው የሚጠሩት የማህበረሰብ ክፍሎች ገዳን ካልተቀበላችሁ ለቃችሁ ትወጣላችሁ በሚል ማዋከብ እየተፈጸመባቸው ነው። ሻሸመኔ እንግዲህ ወደ ነፃ ምድርና ወደ እናት ሀገር ወደ ጥቁር የነፃነት ምድር ብለው ከዓመታት በፊት ከጃማይካ ከላቲን አሜሪካ ወደ ኢትዮጵያ የመጡት ራስ ተፈሪያን አሁን ቀይ ቢጫ አረንጓዴ ምርቶችን ታመርታላችሁ፣ አልባሳትን ታደርጋላችሁ በሚል የገዳ ምልክት ካላደረጋችሁ በሚል በርካታ ገንዘብ እየተቀጡ እንዲሁም ለቀው እንዲወጡ ጫና እየተደረገባቸው መሆኑን ያሳውቃል። ገዳን ተቀብለናል ካላላችሁ አትኖሩም የሚል ይህነው እንግዲህ ማንነት ጭፍለቃ እና ያለው ሁኔታ ይህን እንደሚያሳየው፣ ወደ ሌሎች መረጃዎች ሲሄድ ከዚሁ ጋር በተያያዘ በአሩሲ ሰሞኑን የተፈጸመውን ጥቃት በተመለከተ ዛሬ መግለጫ ተሰጥቷል። መግለጫው እየተሰጠ ባለበት ሰዓት ሌላ ጥቃት ከአሩሲ ደርሷል። ይህም እንግዲህ በአርሲ ጢሎ ቡኤዝ ተብሎ በሚጠራ ቦታ ልዩ ስሙ ታሌታ ተብሎ በሚጠራ ቦታ ዛሬ ማለት ነው ረፋድ ላይ ሶስት ክርስቲያኖች ተገድለዋል። ግድያ የተፈጸመው ዛሬ ረፋድ ሶስት ሰዓት ከአምስት ደቂቃ ላይ ሲሆን ከተገደሉት አንዱ የዘጠኝ ዓመት ታዳጊ ሕፃን ይገኝበታል። ይህም እንግዲህ ተጠናክሮ የቀጠለው ነው ላለፉት ሶስት ሳምንታት በአርሲ የተለያዩ ወረዳዎች በክርስቲያኖች ላይ የተፈጸመው ግድያ ነው። ይህንን ግድያ በተመለከተ ድንጋጤ ውስጥ የገባው ብልጽግና በአጣሪ ጉባኤ በሚል የሃይማኖቶች ጉባኤ አጣሪ የሚል ኮሚቴ አጣርቼ ዛሬ ያረጋግጫለው በሚል መግለጫ ሰጥቷል። አጣሪው የተባለው ጉባኤ እንግዲህ በአርሲ ኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ በተመለከተ አጣርቼ ደርሸበታለሁ በሚል በወጣው የመጀመሪያ ዙር ማጣራት ሪፖርት ግድያው አንድ ሃይማኖትና አንድ ብሔርን መሰረት ያደረገ አይደለም ሲል አስተባብሏል። ሪፖርቱ ያቀረበው እንግዲህ ገዳይ አጋቾች የአንድ ሃይማኖት ብቻ ተከታይ እንዳልሆኑ ጭምር ተናግሯል። አጣሪ ኮሚቴው እንግዲህ በቀጣይ በአራት ወረዳዎች የሟቾችን አጠቃላይ መረጃ የያዘ ሪፖርት ይፋ አድርጋለሁ ብሏል። አጣሪ ኮሚቴው እንግዲህ ይህንን ነው እያለው። እውነታው ይሄ ነው ወይስ ደግሞ የብልጽግናን ድንጋጤና ገጽታ ለመጠበቅ ነው የሚለው ጉዳይ ሁሉም የሚያውቀው ሆኖ እንግዲህ ሪፖርቱ ብልጽግና ገመናን ለመደበቅ የተደረገ ማስተባበል ነው የሚሉ አስተያየቶች በብዛት እየተንጸባረቁ ነው። እውነታው ግን አሁን በፊትም በዚህ መረጃ ይሄ ጥቃት ከመፈጸሙ ምናልባት ከወራት በፊትም አንድ መረጃ አቅርቤላችሁ ነበረ በዚህ ቀጠና በዚህ ቀጠና በአርሲ ባሌ፣ ሐረር ሄርና ድረስ ዓለም አቀፍ የሽብር ቡድን ሴልና መዋቅር እየተዘረጋ መሆኑን የሚገልጽ መረጃ ነበረ። ይሄ ቡድን ግን ከየአካባቢው እንደዚሁ የሚመለምላቸውን ሰዎች በመጠቀም ነው ይሄንን የሚያደርገው። እንግዲህ ይህንን ቡድን ከተመለከተ ከሞቃዲሾ መካከለኛው ሸበሌ፣ አይኤስኤስ እንዲሁም ደግሞ ፖንትላንድ ተራሮች ከሚገኝ አልሸባብ ጋር ጭምር ግንኙነት ያላቸው እንደሆኑና ወደዚህ ስልጠና ሂደው ስልጠናውን ወስዶ የመጡ ጓደኞቻቸውን ያገኙ አብሮ አደጎቻቸው ይህንን አጋልጠዋል። ይሄ ከአሁን በፊት የወጣ መረጃ ነው። እንደምታስታውሱት ግድያው ይህንን መሰረት አድርጎ የተፈጸመ ነው። እንግዲህ ለምን መደበቅ አስፈለገ? ሌላው አካባቢ ጸረ ክርስትና፣ ሌላው ደግሞ እዚሁ አካባቢ ጸረ ክርስትና ትምህርትና ሌሎች እንደዚሁ ሌሎችን እንግዲህ በተመለከተ ትምህርት የሚሰጥባቸው ማዕከላት አሉ። ህዋት ያደግ አገሪቱን ይመራ በነበረበት ዘመን የዛሬ 12 13 አመት እነዚህ ማዕከላት ባሌ ቆላ አካባቢዎች ላይ ተዘግተው ነበረ። የሚሰጡት አስተምሮ የሃይማኖት መቻቻለን የሃይማኖት አንድነትን አደጋ ላይ ይጥላል የተባሉ ማሰልጠኛ ማዕከላት አሁን ተከፍተው ነው የሚገኙት። ምንም ማስተባበል አያስፈልገውም። ማንም ሰው ከአካባቢ ያሉ ሰዎች መጠይቅ ይችላል፣ ማረጋገጥ ይችላል። ኦነታው ይሄ ነው። ግን አሁን ግን እንግዲህ በዚህም ሌሎች ታጣቂዎቹ አንድ ሃይማኖት አንድ ዘር ብቻ ላይ አይደለም የፈጸሙት የሚለው አብሮ የሚታይ ነው። ለማንኛውም ተጨማሪ መረጃ የሚፈልጉ ሰዎች ካሉ ወደ አካባቢ ማጣራት ይችላሉ። ሌላው መረጃ ማህበራዊ፣ ኢኮኖሚያዊ መረጃ ላድርስ። በትላንትናው እትሙ ሪፖርተር ጋዜጣ ይዞት የወጣው ዘገባ የአብይ አህመድን የባለፈውን ንግግር እንግዲህ ወደ ቅርጫት ውስጥ የሚወረጉን ነው። በዚህ ዘገባ እንግዲህ አፍንጫም እጅም ያለው ሰው ሊያገኘው የማይችል ሪፖርት ነው የወጣው ሪፖርተር ይዞት በወጣው ዘገባ እንግዲህ ከወርልድ ፉድ ፕሮግራም ላይ ያወጣውን መረጃ ነው። አሁን ከሚገኙ 193 የዓለማችን ሀገራት በድህነት ደረጃ ኢትዮጵያ 180ኛ ደረጃ ላይ ትገኛለች፣ 13 ሀገራትን ብቻ በልጣ። በተባበሩት መንግስታት ድርጅት የምግብ ፕሮግራም ላይ የተገኘው መረጃ እንደሚያሳየው ኢትዮጵያ በዓለም አቀፍ፣ በቀጠናዊ፣ በውስጣዊ ግጭቶችና ጦርነቶች ከባድ ችግር ውስጥ ስለመሆኗና አሳካዋለሁ ያለችው ብልጽግና ችግር ውስጥ እንደሆነ ይገልጻል ሪፖርቱ። ከዚህ ጋር በተያያዘ በኢትዮጵያ በሚቀጥሉት አምስት ዓመታት የሰብዓዊ አገልግሎትና ተዛማጅ ፕሮግራሞችን ለማስኬድ ግማሽ ትሪሊዮን ብር ወይም ደግሞ 3.3 ቢሊዮን የአሜሪካ ዶላር ያስፈልጋል። ል ወርልድ ፉድ ፕሮግራም ይህንን እንግዲህ ሪፖርተርም አብሮ በዘገባው በአፍንጫ የሚሸተት በእጅ የሚዳሰስ ሚራክል የሆነ የኢኮኖሚ እድገት የሚለውን የጠቅላይ ሚኒስትሩ የፓርላማ ንግግር ጠቅሶ እንግዲህ ይሄ እንዳልሆነ እውነታው ግን በዓለም ላይ ካሉ 193 ሀገራት 180 ደረጃኛ ምናልባት ኢትዮጵያ እንግዲህ እንደ ሶማሊያ እንደ ቻድ እንደ አሁን ያሉትን ሱዳን አካባቢዎችን ካልሆነ ሌሎች ሀገራትን ያልቀደመች መሆኗና ሌላውም በተለይ ጂዲፒ ላይ የሚጎራውና አብይ አህመድ የሚያወሩት ነገር ከነባራዊ ሁኔታው የራቀ እንደሆነ ይሄ ያሳያል። ወደ ሌሎች መረጃዎች ሲሄድ ወደ ወለጋ የሚወስደን መረጃ ነው የማስከትለው። ወለጋ በወለጋ የተለያዩ ዞኖች ከከተሞች ውጭ ባሉ ቦታዎች የስልክ አገልግሎትና ኔትወርክ ተቋርጧል፣ እንዲቋረጥ ተደርጓል። ሲፈልጉ የሚከፍቱት ነው። ለዘመቻ እና ለተለያየ ጉዳይ አልፎ አልፎ ይከፍታል። በተለይ በሆሩ ጉድሩ ወለጋ፣ ምስራቅ ወለጋ በርካታ ወረዳዎች ስልክ አገልግሎት ዝግ ነው። ከተዘጋም ሳምንታት አልፎታል። የኦሮሞ ብልጽግናዎችም በእነዚህ ቀጠናዎች ለሁለት ተከፋፍለዋል የሚል መረጃ ወጥቷል። በወለጋ ቀጠና የብልጽግና ካድሬዎች የነ ጃልመሮ ደጋፊ እና የነ አብይ አህመድ ደጋፊ በሚል እንደዚሁ በብልፅግና ውስጥ አለመረጋጋት አለ። ይህንን ተከትሎ ለረጅም ጊዜያት ቁሞ የነበረው የከተማ ባለስልጣናት ግድያ ተመልሶ መጥቷል ነው የተባለው። ባለፉት ሁለት ሳምንታት ብቻ አባ ቶርቤ እየተባለ የሚጠራው ቡድን እንግዲህ የብልጽግና ባለስልጣናት ሲጣሉ የሚጠቀሙበት ቡድን ነው። በዚህ ቡድን አማካኝነት በባለስልጣናት ግድያ ተፈጽሟል። አባ ቶርቤ የሚባለው በመጠቀም እርስ በርስ ግድያ ተፈጽሟል። በአምስት ቀናት ብቻ አስራ ሁለት በላይ የብልጽግና ባለስልጣናትና የጸጥታ አመራሮች ነቀምትን ጨምሮ በተለያዩ አካባቢዎች ተገድለዋል። ይሄ እንግዲህ አንዱ መረጃ ሰጭ፣ አንዱ አስታጣቂ፣ አንዱ ደግሞ አደራጅ ነው። እርስ በርስ የሚያደርጉት ነው። በሆሮ ጉዱሩ ወለጋ የጊንጭን እንግዲህ የዛሬ 8 ዓመት 2008 የዛሬ 10 ዓመት የጊንጭ ተማሪዎች የአዲስ አበባ ማስተር ፕላንን በመቃወም ወደ አደባባይ የወጡበትን መታሰቢያ ማድረግ ሰልፍ እንዲወጡ በሆሮ ጉዱሩ የተጠሩ የብልጽግና ደጋፊዎች የ10ኛ ዓመት እንቢ ለባርነት እንቢ አልገዛም የሚለውን መታሰቢያ ውጡ ተብለው ወጥተው ነበረ። ህብረተሰቡ ግን ወደ አደባባይ ወጥቶ ብሶቱን ማሰማ ሲጀምር ሰልፉ ተበትኗል በጸጥታ ኃይሎች ነው የተባለው። መምህራን ደሞዛ አልተከፈለንም፣ በኦሮሞን መግደል ይቁም የሚሉ የተለያዩ ጥያቄዎች ሲነሱና ለውጡ የተደረሰ ደሞዛችን፣ ጭማሪው የተደረሰ የሚሉ ጥያቄዎች ሲቀርቡ ወታደሮች ሰልፉን በማቋረጥ ሰልፉን በትነዋል። ብልጽግና የጠራው ሰልፍ የብሶት ማሰሚያ በመሆኑ ምክንያት ነው የተባለው። ከዚህ ጋር በተያያዘ እንግዲህ በወለጋ የተለያዩ አካባቢዎችም እንደዚሁ የመንግስት ኃይል ወደ ዞን ከተሞች በተለይ መከላከያ እየተሰበሰበ ነው። ሸኔም በርካታ አካባቢዎችን እየተቆጣጠረ እንደሆነ የሚገልጽ መረጃ ነው። ወደ ባህር ዳር ስንሄድ ባህር ዳር ከተማ ባለፉት ጥቂት ወራት ብቻ በርካታ ታዋቂ የሕክምና ዶክተሮች ለቀው ወጥተዋል። በዚህ እነዚህ ሐኪሞች በተለይ በባህር ዳር እንዲሁም ደግሞ በሌሎች አካባቢዎች የሚገኙ ሐኪሞች በሰሞኑን የሐኪሞቹ ታስረዋል። አራት ሐኪሞች በመንግስት ጸጥታ ኃይሎች ታስረዋል። ሌሎቹ ሐኪሞች ደግሞ ከፍተኛ ስጋት ውስጥ መሆናቸውን ነው እየገለጹት። በሀኪሞቹ ላይ አሳዛኝ የሆነ ግፍ ነው እየተፈጸመ የሚገኘው። እንግዲህ አሁን በእስር ላይ የሚገኙት አራት ዶክተሮች ዶክተር መኩዳምጤ ዶክተር ስመኘው ተስፋ፣ ዶክተር ይበልጣል ዘውዱ እንዲሁም ደግሞ ዶክተር ዘላለም ስመኘው ከታሰሩ ዛሬ ዘጠነኛ ቀናቸው ነው። ፍርድ ቤት ቀርበዋል ፍርድ ቤት ሲቀርቡ ፖሊስ ይዞት የቀረበው ክስ በጣም የሚያሳዝን ነው። ይህንን እንግዲህ ብዙዎቻችሁ ፌስቡክ ገጽ ላይ የምታገኙት ትችላላችሁ። ይሄ ታሪክ ሊቀመጥ ይገባዋል። በነገራችን ላይ ለከሳሽም፣ ለተከሳሽ ልጆችም ሊቀመጥ የሚገባው ክስ ነው የቀረበባቸው። ሐኪሞቹ የተከሰሱበት ወንጀል ምን ይላል? ፖሊስ መጥሪያ ላይ ህክምና አገልግሎት በመስጠት ነው የተከሰሱት ነው የሚለው ሁላችሁም ልታዩት ትችላላችሁ። ይህንን ለሀኪሞቹ ልጆችም ለፖሊሶቹ ልጆችም ለብልጽግና ልጆችም ሊያዩት የሚገባ ነው። ታዲያ ሐኪም ምን ሊያደርግ ነው የተማረው? ሙያውስ ምንድን ነው? ጥይት ሊተኩስ ነው? ሌላ ምን ሊያደርግ ነው? የሕክምና አገልግሎት በመስጠቱ አንድ ሐኪም ከተከሰሰ፣ ሌላ ምን ስራ ነበረው? ሊነግድ ነው? ሊያርስ ነው? ወይስ ደግሞ ወታደራዊ አገልግሎት ሊሰጥ ነበር ወይ? ሐኪም የተከሰሰው የሕክምና አገልግሎት በመስጠት ተብሎ ነው። እንግዲህ ይሄ በጣም በሚያሳፍር ሁኔታ ለከሳሽም ለተከሳሽም ለታሪክም ለትውልድም የሚቀመጥ ነው። ከዚህ ጋር በተያያዘ እንግዲህ ባህር ዳር ሐኪሞቹ ዛሬ ዘጠነኛ ቀናቸውን ይዘዋል። በጣም በሚያሳዝን የተከሰሱበት ወንጀል ይሄ ነው። ዶክተሮቹ በአስቸኳይ ካልተለቀቁ በባህር ዳር የሚገኙ ሌሎች የህክምና ባለሙያዎች ተቃውሞ ሊያደርጉና አድማ ሊጠሩ እንደሚችሉ ነው የገለጹት። ይህንንም መረጃ አድርሰዋል። ከባህር ዳር ከተማ ወደ ሶስት የአፍሪካ ሀገራት ባለፉት ጥቂት ወራት ብቻ ወደ ሩዋንዳ፣ ሌሴቶ፣ ደቡብ ሱዳን የማላድብ ደሴቶችን አካባቢ በጥቂት ወራት ውስጥ በርካታ ታዋቂ ሀኪሞች እና ዶክተሮች ለቀው ሂደዋል። ወደ ሌሎች ሀገራትም እንደዚሁ በቁጥር ያልታወቁ ሀኪሞች ሂደዋል። ወደ አዲስ አበባም በርካታ ሀኪሞች ፈልሰዋል። ሁኔታው በዚህ ከቀጠለ በባህር ዳር ከተማ ልምድ ያላቸው ሀኪሞችን ማግኘት አስቸጋሪ ይሆናል ነው እየተባለው። እንግዲህ ባለፈው እነ ዶክተር አንዱ አለም ግድያ ተከትሎ ከዛ በኋላ በርካታ ሀኪሞች በስጋት ለቀቁ። አሁን ደግሞ ብልጽግና እነዚህን ዶክተሮች ማሰሩን ተከትሎ ሌሎቹም ዋስትና የለንም በሚል እንደዚሁ ተደብቀውም ተሸማቀው ነው ያሉት። አክማቸዋል በሚል ነው እንግዲህ አክማቸዋል በሚል ነው። እነሱ ደግሞ ሀኪሞች ስለሆኑ የመንግስት ወታደርም ይሁን የፋኖ አባልም ይሁን ጥቁርም ይሁን ነጭም ይሁን በሙያቸው ደም የሚፈሰውን አገልግሎት የሚያስፈልገውን ያክማሉ። ሙያቸው እንደዛ ነው። ብልጽግና ግን ይህንን እያደረገ ነው የሚገኘው። ወደ ሌሎች መረጃዎች ሲሄድ የአፋር ብሔራዊ አንድነት ግንባር የሚባለው አብዮታዊ ግንባር ጉጉ ሞያሉ የሚጠሩት በአፋረኛ ዛሬ መግለጫ አውጥቷል። በመግለጫው እንግዲህ በአፋር የነጻ አውጭ ግንባር በሰጠው መግለጫ እነ ጀኔራል ተስፋዬ አያሌው የሚያስተባብሩት የህወሓት አፈንጋጭ ቡድን በአፋርን የስልጠና ቦታ በማድረጉ የከባድ መሳሪያ እና የድሮን ጥቃት ሰለባ እንዲሆን የአፋርን ሕዝብ አድርጓል ይላል። ሁለተኛው በነሙስ ጦፌ መሐመድ የሚመራው የኢሳ ጎሳ እየተደገፈ በአፋር ላይ ተከታታይ ጥቃት እየፈጸመ ስለመሆኑ ይገልጻል። አብይ አህመድ በቀይ ባህር በሚለው ቅዠቱ ምክንያት ይላል እንግዲህ እሱ መግለጫ ነው፣ አፋርን የጦር መሬት ያደርገዋል። በዚህም አፋር ከባዱ ውድመት ይጠብቀዋል። ሌላው የአወል አርባ የአፋር ህዝብን ለዘረፋና ለጥቃት ተጋላጭ እንዲሆን አድርጎታል ሲል ምሬቱን ገልጿል። ስለሆነም ህዝቡ አወል አርባን እንዲያስወግድና በአወል አርባ ላይ አመጽ እንዲነሳ በቃ እንዲለው ጥሪ ያቀርባል። ዓለም አቀፍ ተቋማት ከጦረኛው ብልጽግና ጋር ያላቸውን ግንኙነት እንዲያቆሙና ጦረኛው ብልጽግና አማራን፣ ትግራይን፣ አፋርን ጨምሮ በማተራመስ አሁን ወደ ምስራቅ አፍሪካ እየመጣ ስለሆነ ዓለም አቀፍ ተቋማት ይህን ሊያውቁት ይገባል ብሏል። በአፋር ክልል ብልጽግና ድጋፍ ትግል የሚያደርጉ ታጣቂዎች ክልሉን ለቀው እንዲወጡ ጥሪ አቅርቧል። እነዚህ እንግዲህ ትግራይ ሰላም ኃይሎችን ማለቱ ነው። ብልጽግናን ለመጣል በቀጠናው ጠንካራ ስራ እየሰራ እንደሆነ እንደዚሁ ሆጉጉሞ አስታውቋል። ግንባሩ እንግዲህ በሌላ በኩል ደግሞ በዛሬ ሁለት የአፋር ብልጽግና ያስተባበረው ሰልፍ ተደርጓል። በሰልፉም ህወሀት ሰሞኑን ወደ መጋሌ ዞን ሁለት ያስገባውን ኃይልና ያደረሰውን ጥቃት በማውገዝ ህወሀትን እንዳያደርግ እንደዚሁ ማስጠንቀቂያ የሚደርስ የሚሰጥ ሰልፍ ነው የተደረገው። እንግዲህ በዚህ ቀጠና ያለው ነው ወደ ከአፋር መረጃዎች ወደ አለማጣ እና አካባቢ ወዳሉ መረጃዎች ስንመለስ በራያ አለማጣ ከተማ የህዋት ወታደራዊ አዛዦች ስብሰባ ጠርተው እንደነበር ከአካባቢው እየወጡ መረጃዎች ያሳያሉ። እንደ መረጃ ምንጮቹ ከሆነ በአለማጣ ከተማ መዓዛ ሆቴል ተብሎ በሚጠራው ዛሬ በተደረገው ስብሰባ የህዋት ወታደራዊ አዛዦች ትዕዛዝ አስተላልፈዋል። ይህም እንግዲህ ከየክፍሉ ከአርሚ ከኮር ከእዝ እና ከክፍለ ጦር ለተውጣጡ የታጣቂ አዛዦች ወታደራዊ ስምሪት ተሰጥቷል። ይህም እንግዲህ ከትግራይ ማዕከላዊ ኮማንድ ትዕዛዝ መጥቶልናል በሚል በዚህ በማዛ ሆቴል ለግማሽ ቀን በቆየው ስብሰባ ላይ ትዕዛዝ ያስተላለፉት ወታደራዊ አዛዦች የሚከተሉትን ተግባራት እንድታከናውኑ ሲሉ ለሰራዊቱ አዛዦቻቸው ይህንን መልእክት አስተላልፈዋል። አንደኛ፣ ሰራዊት መሸከፍ፣ ሁለተኛ፣ ሎጂስቲክ ማሰባሰብ ስለዚህ የአርሚ የኮር የክፍለ ጦር አዛዦች ሰራዊታችሁን እንድትሸክፉ፣ ሎጅስቲክ እና ቁሳቁስ እንደዚሁ እንድታሟሉ፣ ጥርነፋ እንድደረግ ከሚመለከታቸው ውጭ ሞባይልና ሌሎች ቁሳቁሶችን የያዙ የሰራዊት አባላት ጥርነፋ እንዲፈጸም ንብረታቸው፣ የሚል እና መዘናጋት አያስፈልግም የሚል ትእዛዝ መሰጠቱንና አለማጣ ውስጥ በርካታ ህዝብ ቢቃወመንም እሱን ጉዳይ አሳሳቢ ስለሆነና ይህንን ግምት ውስጥ ያስገባ ስምሪት እንድታደርጉ የሚል ትዕዛዝ ተሰጥቷል። እንግዲህ በዚህ ይህንን ትዕዛዝ የሰጡት ወታደራዊ አዛዦች ናቸው ያሉት የመረጃ ምንጮች። በሌላ በኩል የህዋ ታጣቂዎችም እንደዚሁ በራያ አለማጣ ዛሬ እገታ ፈጽመዋል። ያለማጣ ሆስፒታል ዋና ስራ አስኪያጅ በህዋ ታጣቂዎች ታፍኖ ተወስዷል። እንደ ሆስፒታሉ የመረጃ ምንጮች ከሆነ የሆስፒታሉ ስራ አስኪያጅ አቶ በላይ ሞላ በከቀኑ ስምንት ሰዓት ነው ሆስፒታል ስራ ላይ እያለ ታጥቀው በገቡ ስምንት የህዋት ታጣቂዎች ታፍኖ የተወሰደው። ሆስፒታል ባልደረቦቹ እንደሚሉት ወደ የት ታፍኖ እንደተወሰደ አናውቅም፣ ምናልባት ወደ ወታደራዊ ካምፕ ሳይወሰድ አይቀርም ሲሉ ነው የገለጹት። ከሆስፒታል ታፍኖ ሲወሰድ ድብደባና ማንነት ተኮር በተለይ በአማራነቱ አማራነት የሆኑ አጸያፊ ስድቦችን የህዋት ታጣቂዎች ሲሳደቡ መስማታቸውንና በዚህም እንግዲህ የድምጽ ጥጆችና የምስል ቪዲዮዎችም እንዳስቀሩ የሆስፒታሉ ሌሎች የባለሙያዎች ይህንን ገልጸዋል። ከሆስፒታሉ ታፍኖ ሲወሰድ ድብደባና ማንነት ተኮር አማራ ነክ የሆኑ አፀያፊ ስድቦችን ተሰድቧል የሚሉት የመረጃ ምንጮች አሁን ወደ የት እንደተወሰደ አላወቅንም። ሌሎች የሆስፒታል ሰራተኞች ለመገላገል ሞክረው ነበር፣ በጠበንጃ በማስፈራራታቸው ታጣቂዎቹ ይሄን ሳይሳካ ቀርቷል ነው ያሉት። ከማዛ ሆቴል ስብሰባ ባሻገር ኮሎኔል ንጉሴ ኪሮስ ትዛዝ የአሞራ ክፍለ ጦር የህዋት ታጣቂዎች ነው የአሞራ ክፍለ ጦር ምክትል አዛዥ በቁጥጥር ስር እንዲውል ተደርጓል ነው የሚለው ሌላው መረጃ። ኮሎኔል ንጉስ ምክትል የነበረው ወዲ ሀብቶም ተብሎ የሚጠራው በቁጥጥር ስር የዋለው ነጻ መሬት ወይም ደግሞ የትግራይ ሰላም ኃይሎች ጋር ቀጥታ ግንኙነት አለህ በሚል ተጠርጥሮ እንደሆነ ሲገልጹ በመቀሌም ሌሎቹ በስም ያልታወቁ ሰባት የህዋት ጀኔራሎች ና ኮሎኔሎች በቁም እስር ላይ ይገኛሉ። ሌሎችም እንደዚሁ የካዲ ተላላኪ በሚል በህዋት ታጣቂዎች ውስጥ በስም የተለዩ አዛዦች እንዲሁም ደግሞ የታጣቂ አባላቶች ወደ ግምገማ እንዲገቡና አስቸኳይ የጀርባ ክትትል እንዲደረግባቸው ትዕዛዝ መሰጠቱን መረጃ ምንጮቹ ገልጸዋል። ወደ አፍሪካ ቀንድ የመጨረሻ መረጃችን ስናልፍ ወደ አፍሪካ ቀንድ ስናልፍ ያው እንግዲህ ዐቢይ አህመድ እየተከተሉት ባለው የዲፕሎማሲ ኪሳራ ምክንያት ግብጽ ሁለተኛ የኢትዮጵያን ከበባ ወይ ደግሞ ወደ ምስራቅ አፍሪካ የሚያስገባትን እንቅስቃሴ እያደረገች ነው። ባለፈው ዓመት አብይ አህመድ ከሱማሌላንድ ጋር የወደብ ኪራይ በሚል ሞቃዲሾን በማስቆጣት ሞቃዲሾ ለግብፅ ወታደራዊ ስምሪት በአፍሪካ የሰላም አስከባሪ ስር ያው መፍቀድዋ ይህ እንግዲህ ለኢትዮጵያ በቀጠናው ግብፅን ወደ ኡጋዴን በማስጠጋት ትልቅ ኪሳራ መሆኑና መነጋገር የሆነ ጉዳይ ነበር። አሁን ደግሞ ግብፅ በጅቡቲ የወደብ አገልግሎትና የወደብ ኪራይ ሌሎች መሰረተ ልማቶችን ለመገንባት በሚል በዚህ አካባቢ በጥቅሉ ወታደራዊ ቤዝ ለመገንባት እንቅስቃሴ እያደረገች ነው የሚል መረጃ ወጥቷል። ይህም እንግዲህ ወታደራዊ የጦር ሰፈር ለማግኘት ግብጽ ከጅቡቲ ጋር በሶላር ሲስተም ከኢትዮጵያ ጋር ያላትን እንደዚሁ የኤሌክትሪክ አገልግሎት ጭምር ሙሉ በሙሉ ለመተካትና በተፈጥሮ ኃይል ግብጽ እንቅስቃሴ እያደረገች ነው። ለዚህም የግብጽ ባለስልጣናት በቅርቡ ወደ ጅቡቲ ይሄዳሉ ተብሏል። ይህ እንግዲህ ለኢትዮጵያ በጅቡቲም በኩል ግብጽ የጦር ቤዝ ካላት በሞቃዲሾ በኡጋዴን ቀጠናም እንደዚህ ካላት ያው እንግዲህ ከሜዲትራኒያን ወደ አፍሪካ ቀንድ ግብፅን ጎቶ ያመጣው ይሄ ዲፕሎማሲ ነው። ሌላው መሐመድ ደጋሎ ግብፅን እንደሚመታ አስታውቋል። የሱዳኑ አማፂ መሪ አሬሴፍ መሪ መሐመድ ደጋሎ ግብፅን አስጠንቅቋል። ግብፅ የአየር ድጋፍ እያደረገች ስለሆነ ለሱዳን ጦር ጀነራል አልቡራን የግብፅን ወታደራዊ ተቋማት በአየር አወድማለሁ ሲል እንደዚሁ ማስጠንቂያ መስጠቱን ተከትሎ ግብጽ ይህንን ኃይል ከምትረዳው ከምትረዳው አረብ ኤሚሬትስ ጋር ውይይትና ንግግር ጀምራለች የሚል መረጃ ወጥቷል። ከዚህ ጋር በተያያዘ የሱዳን መንግስት በሳውዲ አረቢያ በግብጽና በአሜሪካ የቀረበውን የሰብአዊ አገልግሎትና የተኩስ ማቆም ፍኖተ መርህ እንደሚተገብረውና ቅድመ ሁኔታዎችንም ግን እንዳስቀመጠ የሚገልጹ መረጃዎች ወጥተዋል። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እስከምንገናኝ መልካም ጊዜ